ሰለስተ ክፍል ሰላሳ ሰባት እስከ ክፍል አምሳ አንድ ቅድሚያ አቂዳ ከነበሩ ጥያቄ ዋና ዋና ይዤ መጥቻለሁ ዋና ዋና መልሶች ማለት ነው ስላለወዶች አዲስ የምትመጡ ቪዲዮ አጫወቱ በስነ ስርዓት እና ቤተሰብ ሆኖ መመልሳለሁኝ ተቀርጋቸው አትመለሱ ሰብስክራይብ እየፈረሰ ነው ማለት እየተነሳብኝ ነው እና በቅንነት አጫወቱልኝ ወዶችዬ፣ ኢንሻላህ ያው ነባሮችም ያው ነባር ናችሁ። አለምን ባህለን ቤታችሁ ነው፣ ቤዚ ቤታችሁ ነው ወዶችዬ፣ ኢንሻላህ። ትዕዛዝ አንድ ደረቅ ነው፣ መልስ ማለት ነው። ጥያቄ አንድ፣ ከአላህ በስተቀር በሀቅ የሚመለክ አምላክ የለም በተባለ ጊዜ የሚኮራሩ ነበሩ። እኛ አማልኮታችንን ልንተው ነው በአብድ ለሆነ ቅጣሚ ብለን ያሉት። ላኢላሃ ኢለሏህን ከመቀበል የተኮራሩት እነ ማናቸው ይላል? ሙሽሪኮች ናቸው ማለት ነው። መልስ ሁለት ላ ኢላሃ ኢላ ላህ ስንት ማዕዘኖች አላት? ጥቀሱ ይላል። ሓንደ ማን ሁለተኛ ማዕዘኖች አላት። እነርሱም አፋል ውዲቅ ማድረግ አንድ ነፍሪ ነፍይ ማለት ከአላህ ውጭ የሚመለኩ ነገሮችን በጠቅላላ ከአላህ ላይ ማራቅ ይላል። ነፍስ ሁለት ማረጋገጥ፣ ኢስባት ማለት አምልኮትን ለአላህ ብቻ ማጸደቅ ይላል። ማጸደቅ ይላል። እመልስ ሶስት የላኢላሀ ኢለላ ትክክለኛ ትርጉም ምንድን ነው ይላል። ከአላህ ውጭ በሀቅ የሚመለክ አምላክ የለም እሱ ብቻ ቢሆን እንጂ ማለት ነው። እመልስ አራት አንድ ሰው ነቢዩ ሙሐመድ ለ አላ አ ወሰለም አላ አለ የአላህ መልእክተኛ ናቸው ብሎ ምስክር ሲሰጥ ምን ማሟላት አለበት ይላል? ማሟላት ያለበት ባዘዙት ባዘዙት ነገር ቀጥ ማለት አለበት። እሳቸው በተናገሩት ቀጥ ማለት አለበት ኢባዳ ሲፈጸም እሳቸው ባዘዙት መከተል ከከለከሉት መከልከል አለበት ይላል ማለት ነው መልስ አምስት አላህ ሱብሃነሁ ወተአላን በብቸኝነት የምናመልክበት የተውሂድ ክፍል ምን

ውድቅ የሚያደርግ ሁለት የቂን እርግጠኝነት ሸክን ውድቀት ውድቅ የሚያደርግ ውድቅ የሚያደርግ ሶስተኛ ቀቡል ሶስተኛ ቀቡል፣ መቀበል መመለስን ውድቅ የሚያደርግ። አራተኛ ኤንን ቅያድ፣ መታዘዝ፣ መቋጠር፣ መያዝ፣ እጅ እግር መስጠት፣ መተውን ውድቅ የሚያደርግ አምስት ሲቅ ሲዲቅ አምስት ሲዲቅ ውነት ውሸትን ውድቅ የሚያደርግ ስድስት ኢኽላስ ስድስት ኢኽላስ ማጥራት ማጥራት ሽርክን፣ ንፍቅናን፣ ርያ ርያዕን ውድቅ የሚያደርግ ሰባተኛ ሞሃባ ውዴታ ጥላቻን ውድቅ የሚያደርግ። እሺ፣ ስምንተኛ የተወሰኑ ዑለሞች የተወሰኑ ዑለሞች አንድ በመጨመር አድርገዋቸዋል። እርሱም ከአላህ ውጭ የሚመለኩ ነገሮች መካድ። ሽመስ ሰባት አላህ ሱብሐነሁ ወተአላ ነቢዩ ሰለላሁ ዐለይሂ ወሰለም በሪያ ብሎ ከጠቀሷቸው የቁርአን ሱራዎች መካከል ሁለቱን ጥቀሱ ይላል አንደኛ ሱረቱል ዙመር አንቀጽ ሰላሳ ስድስት ሁለተኛ ሱረቱል ካሐፍ አንቀጽ አንድ ሶስተኛ ሱረቱል ኢስራ አንቀጽ አንድ ነው ማለት ነው

በመቋጠር በመላስ በመናገር በሰውነት አካላቶች በተግባር መስራት ማለት ነው ይላል። ሁለተኛ አላህን በመታዘዝ የሚጨምር እና አላህን በማመፅ የሚቀንስ ነው ይላል። ምስ አስር አላህ ሱብሓነሁ ወተዓላ በጌትነቱ ብቸኛ መሆኑን ከሚጠቁሙ የቁርአን አዝረጃ ውስጥ ሶስት ጥቀሱ ይላል። አንደኛ ሱረቱል ፋቲሃ ፋቲሃ አንቀጽ አንድ ሁለተኛ ሱረቱል አዕራፍ አንቀጽ አምሳ አራት ሶስተኛ ሱረቱል

ሰባተኛ ሱረቱን ኢምራን አንቀጽ 26 ከ27፣ እሺ መስ 11 መዲያሪጁ መዲያሪጁ አስ ሳሊኪን በተባለው ኪታባቸው ሩቡያ ብሎ ማለት ባሪያዎች መልእክም መልካም ስራ አፏን መልካም ስራ እን እንዲሰሩ አዘዝ ከመጥፎ መከልከልን መልካም የሰራሁን የሰራውን በመልካም ምንዳውን መስጠት ወንጀል የሰራውን

በብቸኝነት አምለኩ ነው፣ ከእሱ ጋር ምንም አጋር ላያደርግበት ነው ያሉት ማን ናቸው? ይላል ለኢብኑ ተይሚያ ናቸው ማለት ነው። እሺ መልስ ሶስት ከ ከሚከተለው ውስጥ ትክክለኛ መልስ የሆነው የቱ ነው? ይላል መኖ ማለት ነው ሙሽሪ ች ተውሄዱ ሩብብያን ያረጋግጡ ያስገኙ ነበር። ይላል መልስ አራት በአላህ አንድነት ማመን፣ በጌትነቱ ማመን፣ በስሞቹ በመገለጫዎቹ ማመን ከየትኛውም የኢማን ክፍል ይመደባል ይመደባል፣ ይላል ሀመር ውሃ በአላህ ማመን በአላህ ማመን ይመደባል ማለት ነው። ናሀባይ ቤዛሬው ከ37 እስከ 51 ቅድሚያ በአቂዳ መልሶች ይህን ይመስላሉ። ማሻ አላህ እና ወደች ው ትንሽ ማንበቡ ላይ አላፈጥንም። እንደዚህ ማንበብ ትችላላችሁ፣ በእናንተ ማለት ነው ተጠቅማችሁ። አልተጠቀሙበት አላህ ሱብሃነሁ ወተዓላ ወደ ቀጥታኛው መንገድ ያለ ይምራን ያ ረብ ጉል አሚን።